ሰሞኑ በስፋት እያነጋገረ የነበረው በአማራ ክልል መምህራን ከፍተኛ በደል እየደረሰባቸው እንዳለ የሚያሳይ ምስልና ቪዲዮን በተመለከተ የወጣ አሳዛኝ መረጃ። ፊደል ዘርተው ትውልድ ቀጸው ሀገር ለማቅናት ዓላማና ግብ አድርገው በሚያስተምሩ መምህራን ላይ እንዲህ አይነት ዘግናኝ ድርጊት መፈጸም ተገቢ አይደለም። ይህንን ጉዳይ በተመለከተ ሰፋ ያለ ጥንክርን በዝርዝር መረጃችን አዘጋጅተናል። የኦሮሚያ ክልል አስተዳደር አቶ ሽመልስ አብዲሳ በኦሮሚያ ክልል ያስተላለፉት ጥብቅ መልእክት። አቶ ሽመልስ አብዲሳ ስለ ብልፅግና መንግስት ምን አሉ ስለሚለውም በስፋት እናስደምጣቸዋለን። ከሸፈ የተባለው የመፈንቅለ መንግስት ሙከራስ የሚለውን በዝርዝር እንመለከታለን። የሐማስና የእስራኤል ጦርነትን በተመለከተ ያልተጠበቀ መረጃንም በስፋት አካተናል። ሰላም ጤና ይስጥልን። በመላ ክፍለ ዓለማት የምትገኘው የምትገኙ የዴ ታርጌት ኒውስ ቤተሰቦቻችን በያላችሁበት የዓለም ስፍራ ሁሉ ሰላማቸው ይብዛልን እያልን እነሆ። ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ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 ከሰሞኑ በተለያዩ ማህበራዊ ትስስር ገጾች ላይ የተጋራው ምስል በርካቶችን እያነጋገረና የተለያዩ ሀሳቦችንም እንዲሰነስሩ እያደረገ ይገኛል። በአማራ ክልል ተካሄደ የተባለው ጉዳይ በርካቶችን አስቆጥቷል። አማራን ወደ ድንጋይ ዘመን የሚመለስ ነውም የተባለ ሲሆን፣ መምህራን የቀለም አባት ናቸው። ለትውልድ እውቀትና ስልጣኔ በር ከፋቾችም ናቸው። ለሀገር በአስተሳሰብና በእውቀት የበቃ ትውልድ ለማፍራት ሊተቀን የሚጥሩና የላቀ ሙያ ያላቸው ናቸው። መምህርነት የሙያ ሰራዊት ሁሉ ቁንጮ ነው። መምህራንን መግደል፣ ማገት፣ በሙያቸው ላይ ጣልቃ መግባት ትውልድን መግደል ነው። ተወዳዳሪና ብቁ ዜጋ እንዳይኖርም መከላከል ነው። ፊደል ዘርተው ትውልድ ቀርጸው ሀገር ለማቅናት ዓላማና ግብ አድርገው በሚያስተምሩ መምህራን ላይ የድንቁርና ድርጊት መፈጸም ተገቢ አይደለም። በአማራ ህዝብ ላይ እየሆነ ያለው ነገር ነገ ታሪክ ተወቃሽ ከመሆንም ማንንም አያድንም። አማራ በረጅሙ ኢትዮጵያ ታሪክ ውስጥ ስሙ ከፍ ብሎ የሚዘከር የመልካም ሴት ባለቤት ህዝብ ነው። በጥበብ በትምህርትና እውቀት ዘርፍም ለሀገሩ ያበረከተው አስተዋል አስተዋጽኦም ከፍተኛ ነው። በሀገረ መንግስት ግንባታ ሂደትም የአንበሳውን ድርሻ የተወጣም ህዝብ ነው። ይህ የማይካድ እውነት ነው። ይሁን እንጂ ከከፍተው አውርደው ታሪኩን ጥቁር ጥላሸት የሚቀቡና ወደ ድንጋይ ዘመን ለመመለስ የሚጥሩ ኃይሎችም በቃቹ መባል አለባቸው የሚል መልዕክት ተጋርቷል። ለአማራ ህዝብ ነው የምታገለው በሚል ቅዠትም የነገውን የአማራን ትውልድ መጻኢ ዕድል የሚወስኑ የእውቀትና የቀለም አባቶችን በመግደልና በማገድ ስራቸውን በማስተጓጎል የሚገኝ ፖለቲካዊ የሚሆን ወታደራዊ ድል የለም። እንደ ህዝብ የአማራ ህዝብ ይበቃዋል። ባልተገባ መንገድ ዋጋ ከፍሏል። የገደለው ባልሽ፣ የሞተው ወንድምሽ፣ ሀዘንሽ ቅጥ አጣ ከቤት ሻሉጣ እንዲሉ አማራን አማራ ገሎ የሚያገኘው ትርፍ የለም የሚያሸንፈው ጠላትም የለውም ሊኖረውም አይችልም በማለትም በርካቶች በዚህ ጉዳይ ላይ ሀሳቦቻቸውን እያጋሩ ይገኛሉ። በአለም ላይ ከአራት ቢሊዮን በላይ ተከታዮች አሏት የካቶሊክ ቤተ ክርስቲያን በትላንትና ለት 266ኛውን ርዕሰ ሊቃነጳጳሳት ፍራንሲስን ህይወታቸው ማለፉን ማስታወቋ ይታወሳል። ቫቲካን ዛሬ እንዳስታወቀችው የፖፕ ፍራንሲስ ሞት ምክንያትም እና የልብ መም ነው። የስራተ ቀብራቸውን ቀን ለመወሰንም ካርዲናሎች በቫቲካን ተሰብስበው ነበር። በዚህም የርዕሰ ሊቃነጳጳሳት ፍራንሲስ የቀብር ስነስርትን ቅዳሜ እንደሚፈጸም ቫቲካን አስታውቋል። በሌላ በኩል እንደ ቤተ ክርስቲያኒቱ ህግም የአዲሱ ርዕሰ ሊቃነ ጳጳሳት ምርጫ ከ15 እስከ 20 ቀን ውስጥም ይጀመራል። አዲስ ሊቀ ጳጳስ እስኪመረጥ ድረስም ቤተክርስቲያኒቱ በካርዲናሎች ቡድን ትመራለች። ቀጣዩን ሊቀ ጳጳስም የሚመርጠው ይኸው የካርዲናሎች ቡድን ነው። የካቶሊክ ቤተክርስቲያን 252 ካርዲናሎች ያሏት ሲሆን እንደ ቫቲካን ከሆነ በሊቀ ጳጳስ ምርጫው ላይም ድምጽ መስጠት የሚችሉት 138ቱ ካርዲናሎች ብቻ ናቸው። ከ1975 ጀምሮ በሊቀ ጳጳስ ምርጫ ላይ ድምጽ መስጠት የሚችሉት እድሜያቸው ከ ሰማንያ ዓመት በታች የሆኑ ካርዲናሎች ብቻ እንዲሆኑም ተደርጓል። ካርዲናሎቹ በእነዚህ ጊዜያት ከውጭ ዓለም ጋር መገናኘት የማይችሉ ሲሆን፣ የምርጫ ሂደትም በጣም ሚስጥራዊ ነው። ካርዲናሎቹ አዲስ ሊቀጳጳስ እስኪመርጡ ድረስም ይቆያሉ። ረጅሙ የቆይታ ጊዜ በ13ኛው ክፍለ ዘመን ሊቀጳጳስ ለመምረጥ ሶስት ዓመት የቆዩበት ነው። በ2013 ፖፕ ፍራንሲስ ሲመረጡ ከአንድ ቀን ብዙም ያልተሻገረ ነበር። የኦሮሚያ ክልል የበጀት አመቱ ሶስተኛ ሩብ አመት የመንግስትና የፓርቲ የእቅድ አፈጻጸም ግምገማ መካሄድ ተጀምሯል። የክልሉ ርዕሰ መስተዳደር አቶ ሽመልስ አብዲሳ በዚህ ወቅትም እንዳሉት የተመዘገቡ ውጤቶችና የተስተዋሉ ውስንነቶችን በጥልቀት መገምገም በቀጣይ ለምናከናውናቸው ተግባራት ስኬታማነት ይረዳል ብለዋል። የብልጽግና ጉዞን ለማሳካት የተለያዩ እርምጃዎች ተወስደው ሲተገበሩ መቆየታቸውን አስታውሰው አፈጻጸሞችን በአግባቡ በመገምገም ውስንነት ያለባቸውን ያሻሻልን ለውጤታማነት እየተጋን ነውም ብለዋል። በተለይም በአራተኛው ሩብ ዓመት ጠንካራ ስራ እንዲጠበቅና ለአዲሱ በጀት ዓመትም የሚያዘጋጅ መሆኑንም አመላክተዋል። መድረኩ ትኩረት የሚደረግባቸው ዋና ዋና ጉዳዮችም የተመዘገበው አፈጻጸም ምን ይመስላል? ውጤታማ አፈጻጸሞችስ እንዴት አሳካን? ያልተሳኩ እቅዶችስ ለምን መፈጸም አልተቻለም? ወስንነቶችን መቅረፍ የሚቻልበትና የ2018 በጀት ዓመት እቅድ እንዴት እያዘጋጀን ነው እና የአመራርነት አቅማችን ምን ያህል ነው የሚሉ መሆናቸውንም አቶ ሽመልስ አሉ። አብዲስ አዲስ አብራርተዋል። እና በእስራኤል መካከል አዲስ የተኩስ አቁም ድርድር ሊደረግ መሆኑን ምንጮች ገለጹ። ለጉዳዩ ቅርብ የሆኑ ፊልስጥማዊ ባለስልጣን እንዳሉትም የኳታርና የግብጽ አደራዳሪዎችም አዲስ የተኩስ አቁም ድርድር እያረገቁ ነው። የተኩስ አቁም ከአምስት እስከ ሰባት ዓመታት የሚዘልቅ እንደሚሆን ምንጮችም ገልጸዋል። ሁሉም እስራኤላውያን ታጋቾች ተለቀው በምላሹ በእስራኤል እስር ቤቶች የሚገኙ ፊልስጥማውያንም ይለቀቃሉ። ጦርነቱ በይፋ ቆሞ የእስራኤል ወታደሮችም ሙሉ በሙሉ ከጋዛ እንዲወጡም ይደረጋል። በጉዳዩ ላይ ምክክር ለማድረግ የሐማስ ልኡካን ወደ ካይሮ እንደሚሄዱም ተገልጿል። ከዚህ ቀደም የተደረሰው የተኩስ አቁም ስምምነት ከአንድ ወር በፊት መፍረሱም ይታወሳል። ስምምነቱ ለመፍረሱም ሁለቱ ወገኖች አንዳቸው ሌላውን ሲከሱ፣ እስራኤል ጋዛ ላይ ጥቃት መፈጸም ቀጥላለች። ነገር ግን አዲስ ድርድር ሊደረግ ስለመሆኑ እስካሁን ከእስራኤል በኩል የተባለ ነገር የለም። የሐማስ የፖለቲካ ክንፍ ኃላፊ ሞሐመድ ዳርዊሽ እና ዋና ተደራዳሪው ካሊ አልሀያ በካይሮ ለድርድር እንደሚገናኙ ተጠቁሟል። ሐማስ የታጠቀውን መሳሪያ ፈቶ በምላሹ የስድስት ሳምንታት የተኩስ አቁም እንዲደረግ እስራኤል ከሰሞኑ ያቀረበችው ሀሳብም በሐማስ በኩል ውድቅ ተደርጓል። ጠቅላይ ሚኒስትር ቤንያሚን ኔታንያሁን ሐማስ ሀማስ ካልከሰምና ታጋቾች በአጠቃላይ ካልተለቀቁ ጦርነቱን እንደማያቆሙም ተናግረዋል። ሐማስ በበኩሉ ጦርነቱን እስራኤል ስታቆም ታጋቾች እንደሚለቀቁም አስታውቋል። ሐማስ የጋዛን አስተዳደር ለፍልስጤም ባለስልጣናት ለማስረከብ ዝግጁ መሆኑን ለጉዳዩ ቅርበት ያላቸው የፍልስጤም ባለስልጣን ገልጸዋል። ሀገራዊና ቀጠናዊ የጋዛ አስተዳደርን በዌስት ባንክ ላለው የፍልስጤም አመራር ሊያስረክቡ ዝግጁ መሆናቸውን ተናግረዋል። ኔታንያሁ ግን ጋዛ በፍልስጤም አስተዳደር ስር እንደማትሆንም ተናግረዋል። ጋዛ ከአውሮፓውያኑ 2007 ጀምሮ በሐማስ ስር እየተዳደረችም ትገኛለች። የመረጃ ምንጫችንም እንዳሉት አዲሱ ድርድር ስኬታማ ይሆናል ለማለት ጊዜው ገና ቢሆንም በዚህ ድርድር ሐማስ ባልተጠበቀ ሁኔታ አቋሙ መለሳለሱንም ገልጸዋል። ሐማስ መስከረም 26 2016 ዓ ም በእስራኤል ላይ በፈጸመው ድንገተኛ ጥቃት 1200 ሰዎችን ሲገል፣ ይህንን ተከትሎ እስራኤል በጋዛ እያካሄደች ባለው መጠነ ሰፊ ወታደራዊ ዘመቻ ከ51 ሺ በላይ ፍልስጥማውያን መገደላቸውም ተገልጿል። ወደ ተመልካቾቻችን ለእሳቱ የነበሩ መረጃዎቻችን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃዎቻችን እስክንገናኝ ድረስ ሰላም ሁኑልን።